ለባርኮት እንካ ይሄን ብር ስትለው፣ ምንድን ነው ኬት የመጣ ነው ሲላት፣ ንጉስ ካንተ ላይ የወሰደው ነው ብላ ትለዋለች። ለአንቺ እንዴት ሰጠሽ ሲላት፣ ፍቅር ፍቅርን በዚህ ነው እንትን ያሏት እና ደሞዝሽ ነው ብሎ ነው የሰጠኝ። ከዛም በቃ ይሄ የአንቺ የላብሽ ዋጋ ነው ያዥ ይላታል። ባርኮት ማለት ነው። ሊዲያም ለምለምና ኤላን ለማጣላት በጣም ለማለያየት በጣም እየጣረች ነው የምትገኘው። ፍቅርን ተባበሪኝ እያለቻት ነው። ፍቅርም ታማታኝታለች። እባክሽን ተባበሪኝ ያለቻት ሊዱ እንግዲህ ፍቅርን አደይ ላይ የምታደርገው ነገር ሁሉ ዞሮ ዞሮ አንቺ ላይ ሆነ ስትላት እንደዚህ ልትኝ ከሆነ ክፍሌ የመጣሹ ከክፍሌ ውጭልኝ ትላታለች። ሊዲያም አይ ለዚህ አይደለም የመጣሁት፣ ለምለምና ኤላ የሚለያዩበትን መንገድ እንድታመቻችልኝ ነው ብላ ትላታለች ማለት ነው። ፍቅርም እኔ አያገባኝም የራሳችሁ ጉዳይ ነው፣ እናንተ ሁላችሁም እዚህ ቤት ያላችሁ ሰዎች አስጠልታችሁኛል ብላ ትላታለች። ለምንድን ነው አሁን እንደዚህ የምትይ? መጀመሪያ እኮ እንድናለያያቸው ተስማምተን ነበረ። አሁን ለምን እንደዚህ ያልሽ? ብላ ትላታለች። ሊዲያም እንግዲህ ለማለያየት በጣም ጥረቷን ቀጥላለች ማለት ነው። እንዲሁም ደግሞ ባርኮት ባርኮት የሚገርመው ነገር ደግሞ ዛሬ አደይን እንደሚያፈቅራት ነገራት ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ ባርኮትም ይወዳታል፣ ዴቭም ይወዳታል፣ ያፈቅራታል፣ እንዲሁም ንጉስም እንደዛው ማለት ነው። ሊዲያ ደግሞ በጭራሽ ወንድሜ አንቺን የማትረቢ እንዲያገባሽ እንዲያፈቅርሽ አልፈልግም፣ አልፈቅድም፣ በጭራሽ ተራ ሰው እንዲያፈቅር አልፈልግም ብላታለች ማለት ነው። ምን ያንሰኛል? እኔ ምን አደረኩኝ? ብላ ትላታለች። አደይም እንዲሁም ከፍቅር ጋርም በጣም ይጨቃጨቃሉ። አደይም አደይን ገረድ ብላ ስትላት በጥፊት መታታለች፣ አደይ ፍቅርን ማለት ነው። በሚያሳዝን ሁኔታ እና አደይ አሁን ከማን ጋር እንደምትሆን እንግዲህ አይታወቅም ማለት ነው። ምክንያቱም ባርኮትም አሁን እወድሻለሁ እያላት ነው። አፈቅርሻለሁ ያላች መኖር አልችልም እያላት ነው። እንዲሁም ዴቫም እንደዛው እያላት ነው። እና በጣም በቃ ውስብስብ ያለ ነገር ነው። እንዲሁም ንጉስም እንደዛው ማለት ነው። እንግዲህ አይታወቅም ከማን ጋራ እንደምትሆን እንዲሁም ደግሞ ሊዲያም ከኤላ ውጪ መኖር አልችልም እያለች ነው። እኔ እኮ የሚገርመኝ ነገር ቆይ ሊዲያ ምን አስባ ነው? ሊዱ ምን አስባ ነው? እንደዚህ ለማለያየት በጣም በቃ እሱ አልወድሽም አላፈቅርሽምን አንቺን ለም ለምን ሊሊም ብቻ ነው የማፈቅረው አንቺን አላፈቅርሽም አላት። ከዚህ በላይ እንግዲህ ፍቅር በግድ ይዘዋል ብላ ይሁን እነሱን አለያይታ ወደ እኔ ይመጣል ብላ ይሁን፣ እንዴት አይነት በቃ የጅል አስተሳሰብ ነው የምታስበው ማለት ነው። ምክንያቱም አሁን ከዚህ ብዙ ነገር መማር እንችላለን። ለምሳሌ አንድ ሰው ማይወድ የሚወደንን ስተን የማይወደንን ስንፈልግ የሚወደንን ደግሞ ልናጣ እንችላለን ማለት ነው። ምክንያቱም ፍቅር ከሁለቱም ጋር ሲፈላለጉ ሲሆን ነው እንጂ ደስ የሚለው በአንድ ወገን ብቻ ያለ ፍቅር የቱንም ያህል የቱንም ያህል ሊሄድ አይችልም ማለት ነው። የቱንም ያህል ሊሄድ አይችልም። አሁን ለምሳሌ አደይን እንደምናይከው አደይ አደይ ስለ ፍቅር ግንኙነት ምንም እስካሁን ያሰብኩት ነገር የለም እያለች ነው። እሷ ስራውና ስራዋን መስራት ቤተሰብ መርዳት ብቻ ነው የምትፈልገው። ሊዲያና ፍቅር ግን ሰው ለሰው ክፋት መስራት በቃ አደይን እንዳያፈቅራት ተንኮል መስራት እንዲሁም ደግሞ ኤላ ለምለምን እንዳያፈቅራት ተንኮል መስራት በቃ ሄሄ ነው የእነሱ ስራ ማለት ነው። እነሱም ግን አያፈቅሯቸውም፣ ማናቸውም አያፈቅሯቸውም፣ ማናቸውም አይወዷቸውም። ግን አደይና ለምለምን ስለሚወዷቸው ስለሚያፈቅሯቸው ብቻ እነሱ ደግሞ በማል እየገቡ ለማለያየት በጣም ብዙ ጥረት ያደርጋሉ ማለት ነው። ኤልዱም እንግዲህ አሁን እንደምናየው ከሆነ ለምለምንና ኤላን አለያይታ በብዙ ነገር ለማለያየት እየታገለች ነው ያለችው። ግን ያው ለምለምን ታውቃለች፣ ምን ያህል እንትን እንደምትነሱ ለማለያየት እንደምትሞክር አደይም እንደዛው ታውቃለች። ስለሚያውቁ ይረዳሉ እንጂ በጣም በቃ ማታደርገው፣ በተለይ ሊዱ ማታደርገው ነገር የለም ማለት ነው። ፍቅርም እንደዛው ተንኮለኛ ነች። ሊዲያም እንደዛው የፍቅር ደግሞ እየባሰ እየከፋ ነው ማለት ነው፣ ተንኮሏ እና በአንድ ወገን ብቻ ያለ ፍቅር ከሚያፈቅራት ጋር ስላለያየችው ብቻ ወደኔ ጋ ይመጣል ብላ አስባ ከሆነ በጣም ይሄ ስህተት ነው። ማናችንም ቢሆን አሁን ከዚህ መማር ያለብን ከዚህ ትምህርት መውሰድ ያለብን አንድ ሰው ስላፈቀር ነው ብቻ የሚያፈቅራትን ሴት አለያይተን እኛ ስላፈቀር ነው ብቻ ወደ እሱ። ከእሱ ጋር እንሆናለን ብለን ማሰብ የለብንም። ምክንያቱም ዛሬ እዚህ ጋር ያደረግናት ነገር ነገ ወይ በልጃችን ወይ በራሳችንም ይሄ ነገር እንትን ሊከሰትብን ይችላል ማለት ነው። ስለዚህ በእንደዚህ አይነት መንገድ የመጣ ፍቅር ፍቅር ሊሆን ስለማይችል፣ የቱንም ያህል ሊሄድ ስለማይችል፣ የቱንም ያህል ሊጓዝ ስለማይችል ከማያፈቅረን ሰው ጋራ ከምንታገል፣ ከማያፈቅረን ሰው ጋራ ጊዜያችንን ከምናቃጥል የሚያፈቅሩን ጋር አብረን ብንሆን የተሻለ ነው የሚሆነው። ምክንያቱም እኛን ሳያፈቅረን ሌላ ሰው እያፈቀረ ያንን የሚያፈቅራትን ሴት አለያይተን ደግሞ እኛ በዛ መሃል ገብተን እውነት ያፈቅረናል ብለን ማሰባችን ይሄ ጅልነት ነው የሚሆነው ማለት ነው። ይሄ ጅልነት ነው የሚሆነው። አሁን ሊዲያ ጋርም የምናየው ይሄንን ነገር ነው። ምክንያቱም እሷ ለምለምን በቃ አደይን ማጣላት ለምለምን ማጣላት ከነሱ ማለያየት በቃ ይሄ ነው ስራዋ ማለት ነው እና እንደዚህ ስለሆነ ስራዋ የማያፈቅራትን ወንድ አላፈቅርሽም ብሎ ነግሯታል። አላፈቅርሽም አላት። ከዚህ በላይ እንግዲህ የምንፈልጋ እንደሆ በጉልበት ወይም ደግሞ እንድስተንኮል በመስራት ያፈቅረኛል ብላ አስባ ከሆነ ይሄ ስህተት ነው የሆነት በጣም ስህተት ነው። እንደዚህ መሆን የለበትም ማለት ነው። እና በጣም ነው የሚገርመው። እንደዚህ አይነት ነገር መሆን የለበትም። በጣም ነው የሚገርመው ማለት ነው። የሊዲያ ተንኮል በቃ በጣም ገራሚ ነው። ውድ አድማጭ ተመልካቾቼ እንግዲህ ለዛሬ ያስኩት ይህንን ይመስላል። በቀጣይ ክፍል እስከምንገናኝ ደግሞ እዚህ ላይ ያሰነባበታችኋለሁ። እናንተ ግን ላይክ፣ ሼር ማደጋችሁን አትዘንጉ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው ሁሌ የሚመለቃቸው ወደ እናንተ በፍጥነት እንዲደርሷችሁም ከፈለጋችሁ ደግሞ የደውል በተናው መጫናችሁን አትዘንጉ። ሀሳብ አስተያየት ካላችሁ ኮመንት መስጫው ስር ማስቀመጣችሁን አትዘንጉላለሁኝ። እስከ መጨረሻው ድረስ ተከታተሉት። በጣም አስተማሪና ደስ የሚል ድራማ ነው ማለት ነው። የሀናም ሰራተኛዋ ሀናም በጣም የሚገርም ነው ይሄም ደግሞ የአደይም በጣም የሚገርም የሚገርም ነው። አስተማሪ ስለሆነ ብናየው ብናዳመጠው ብንሰማው ይጠቅመናል ብዬ አስባለሁ ማለት ነው። ሀገራችንን ኢትዮጵያን ሰላም ያደርግልን፣ እኛ የሚያስብ ነው ሁሉ ተሳክቶ ሰላም ለሀገራችን ያብቃል። በያለንበት ሁላችንም ፈጣሪ ይጠብቃል። ሰላማችሁ